ጋዛ እጅግ ወደሚያሰቅቅ ጥፋት ከተሻገረች ሁለት ዓመታት ተቆጥረዋል። ለሶስተኛው አንድ ብላለች። እነዚህ ዓመታት ስለ ጦርነትም ስለ ሰላም ስምምነትም የሰማንባቸው ናቸው። ዛሬም ጋዛ በፍንዳታዎች ስትናጥ፣ ግብጽ ላይ ስለ ሰላም ድርድር እየተደረገ ነው። በሲና በረሃ በባህር ዳርቻዋ ሻርም ኤል ሼክ ከተማ የተጀመረው ውይይት ሶስተኛ ቀኑን ይዟል። እስራኤልና ሐማስ ቀጥተኛ ባልሆነ መንገድ ንግግር ላይ ናቸው። የፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ ከኳታሩ ጠቅላይ ሚኒስትርና ከቱርኩ የደህንነት ኃላፊ ጋር ወደ ከተማዋ አምርተዋል። እንደ ግብጽ ፕሬዚዳንት አብዱልፈታህ አልሲሲ ተኩስ አቁሙ ተስፋ አለው። በትናንትናው እለት የኳታር የግብጽና የፕሬዚዳንት ትራምፕ ልኡካን ሻርም ኤልሼክ የገቡ ሲሆን ከእነርሱ የደረሰኝ መልእክት በጣም አበረታች ነው ያሉት ኤልሲሲም የተኩስ አቁም፣ የእስረኞችና ታጋቾች መመለስ፣ የጋዛ ዳግም ግንባታና የፍልስጤምን መንግስት መመስረትና እውቅናን ለማግኘት የሚያበቃ ሰላማዊ የፖለቲካ ሂደት መጀመር ይጀምር ማለት ሰላምና መረጋጋት ለማምጣት በትክክለኛ መንገድ ላይነን ማለት ነው፣ በማለት ተስፋ ስላደረጉበት ነገር ያስረዳሉም። የሰሜን አፍሪካዊቷ ሀገር ውጭ ጉዳይ ሚኒስትር ባድር አብድላቲም በጋዛ ያለው ጦርነት ከቆመም ተጨማሪ አረብ ሀገራት ከእስራኤል ጋር የሰላም ስምምነት እንደሚፈርሙ ተናግረዋል። ይህም ግብጽ ያላትን ተስፋ ያሳየ ሆኗል። ነገር ግን ቢቢሲ ለጉዳዩ ቅርበት አላቸው እንዳላቸው አንድ የፍልስጤን ባለስልጣን የፕሬዝዳንት ዶናልድ ትራምፕ ባለ 20 ነጥብ እቅድ ትርጉም ላይ በእስራኤልና ሐማስ መካከል ሰፊ ልዩነት አለ። ዋና በሚባሉ አምስት ጉዳዮች ሁሉም ላይ ሊባል በሚያስችል ደረጃ ተለያይተዋል። ሁለቱ ቋሚ የተኩስ አቁም በሚያደርጉበት ሁኔታ ላይ አልተስማሙም። ሁለተኛው የእስረኛና ታጋቾች ልውውጥ ጉዳይ ነው። ሐማስ ከሁለት ዓመታት በፊት ወደ እስራኤል ግዛቶች ዘልቆ ከገደላቸውም ከ1100 በላይ ዜጎች በተጨማሪም ካገታቸው በሕይወት እንዳሉ የሚገመቱ ሀያ ዜጎችን ጨምሮም በእጁ የሚገኙ ሲሆን አልጀዚራም የፍልስጤም እስረኞች ማኅበር ኢፒኤስን መረጃ ጠቅሶ እንደዘገበው ከ11100 በላይ ፍልስጤማውያን በእስራኤል እስር ቤቶች ይገኛሉ። ይህም ከ25 ዓመታት በፊት ከነበረው ሁለተኛው ኢንቲፋዳ በኋላ ከፍተኛው ነው ይላል። 303ቱ ደግሞ እድሜ ልክ የተፈረደባቸው ናቸው። እስራኤል ሁሉም ታጋቾች እንዲለቀቁ ከጋዛም በሂደት መውጣትን ስታቀርብ፣ ሐማስ ቴላቪቭ ወዲያው እንድትወጣ ይፈልጋል። ይህም ሦስተኛው ያላስማማቸው ነጥብ ሆኗል። ለሰብአዊ እርዳታ አቅርቦት የሚደረጉ ዝግጅቶችን በተመለከተም ልዩነቶቻቸውን ለማጥበብ እየተነጋገሩ ሲሆን ከጦርነቱ ቀጥሎ ስለሚኖር የግዛቲቱ አስተዳደር ላይም ሰፊ ልዩነት አላቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሐማስ ያደረሰውን ጥቃት ሁለተኛ ዓመት ምክንያት በማድረግ በሰጡት መግለጫ ሁሉንም የጦርነቱን ዓላማዎች ለማሳካት የሚያስችሉ እርምጃዎች እየወሰዱ እንደሚቀጥሉ አረጋግጠዋል። ሁሉንም የጦርነቱን ዓላማዎች ለማሳካት መስራታችንን እንቀጥላለን። ታጋቾችን ሁሉ ማስለቀቅ፣ የሐማስን አስተዳደር ማፍረስና ጋዛ ከዚህ በኋላ ለእስራኤል ስጋት እንደማትሆን ማረጋገጥ። ይህን ያሉት ኔታንያሁ ናቸው። ባለፈው ወር ቴላቪቭ በኳታር ዶሃ የአየር ጥቃት አድርሳም ልትገለው የሞከረችው የሐማስ ዋና ተደራዳሪ ካሊል አልሀያም ለግብፁ አልቃሄራ የዜና ቴሌቪዥን ጣቢያም እውነተኛና ኃላፊነት የተሞላበት ድርድር ለማድረግ መገኘቱን ስለመናገሩም ቢቢሲ በዘገባው አስፍሯል። ስምምነት ላይ ለመድረስ እንደሚፈልጉም ነገር ግን ከትራምፕ አስተዳደርና ከዓለም አቀፉ ማህበረሰብ ጦርነቱ እንደሚቆምና ድጋሚ እንደማይጀመር ዋስትና ይፈልጋሉ። ትራምፕ በመካከለኛው ምስራቅ ሰላም የሚገኝ ይመስለኛል በማለት እቅዱ ከጋዛም ያለፈ መሆኑን አስረድተዋል። እንደተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ እቅዱ ታሪካዊ እድል ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በግብጽ የተኩስ አቁም ስምምነት ከተደረሰ እንዲገኙ ጋብዛለሁ። እዚህ መገኘቶ በጣም ጥሩ ነው። ይህን ያሉት ፕሬዚዳንት ኤልሲሲ ናቸው። ስጋትና ተስፋ የታየበት የሲናው ድርድር ሶስተኛ ቀኑ ላይ ነው።